ስችላት ልቧ ፊቷን ታዞርና ህመሜን ችዬ ራሴን እንድል ቀና ታስተምረኛለች። ታዲያ ቀና ያልኩ ጊዜ ወደ እሷ አስጠግታ ምክር ለገሰችኝ። ካለፈ ህይወታ ኤውልሽ ኔ ልጅ መፈተን ልመጅ ሰው ሳትጠብቄ። ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? ደህና ናቸው ይኛለን። ፈጣሪ መስገን። በመጀመሪያ እንኳን ለ2018 በሰላም አደረሳችሁ። ያው 2018 ከገባ ወደ ቪዲዮ አልመጣሁም፣ ለዛ ነው። በአንድም በሌላ ምክንያት ቪዲዮ መስራት አልቻለም። ለድምፄም በጣም ይቅርታ። ጉንፋን ይዞኛል። በህብረት ነው የያዘን። እንደምታዩት እንግዲህ እህቴ 5 አመት ሞልቷታል። መጀመሪያ ሰላም ልበል ከአመት በፊት ሰላም ልበል አይሻልም ቤተሰብ ቤተሰብ ሰላም ናቸዋ እንዴት ናችሁ እንዳለችው ነው እህቴ ሁለት ሺ አስራ ስምንት አልመጣንም እንኳን አደረሳችሁ ለመስቀል በዓል በጣም እኛ ጋር በጣም ደስ የሚል ሁላችንም ተሰብስበን ገብተን እናት አባታችን ጋር እያከበርን ነው የሚገርም ጊዜ እያሳለፍን ነበረ እንግዲህ ቀጣይ አመት ደግሞ ሁለት ሺ አስራ ስምንትን እንግዲህ የደስታ የስኬት አመት ያድርግልን እና በዚሁ ተቀብለናል እና ቅድም ያሹን ግን ዋጭ አምሳ አመት ከመምጣት የተነሳ እና እህቴን መልካም ልደት በሉልኝ። እንኳን ለዚህ ጊዜ አበቃሽ። ያው ካባው ይቅርታ ረሳቸው ነጭ በበዓሉ ጭንቀት ካባው ረሳሁት። ለዛ ነው በቀጣ አሻሽላለሁ። ይ ወደ ቀሉ ግን ቀል ነው። ቤተሰቦች ወደ ቁም ነገሩ ስንመለስ የዛሬ የመጣንበት ሀሳብ እህቴ ተነግራቸዋለች ማለት ነው። ግን ዛሬ በጣም ደስ ብሎኛል ለዚህ ጊዜ ስለበቃ በጣም ቤተሰብ ዛሬ ምንድን ነው የመጣንበት ዋናው ሀሳብ፣ ቀለድን። ደስ ብሎኛል በእኔ ስለቀለደች ታናሽ እህቴ እና ዛሬ በጣም ደስ ያለኝ ቀን ነው። ማዙዬ ሀምሳ ዓመት ሞልቷታል። ሰብሰብ ብል ብለን ለማክበር ሌሎቹ ልጆች ተበታት ነው። እንግዲህ እኔና ኤልዱዬ እና ደግሞ ጓደኞቻችን አብረውን አሉ። ማዘርን እያለበሷት ነው። ሌሎቹ ጓደኞቻችን እኛ ግን እስቲ በትንሹ እንኳን ቀኑን እናስታውስላት፣ ደስ ይበላት በሚል ጀምረነዋል። በጣም ቀኑን ዛሬ ቀኑ እንዳልፍባት ብለን በትንሹ እንትን ብለናል። ሌላ ቀን ደግሞ በሰፊው በሰፊው እናከብርላታለን። ያው ግን ቀኑ ሲያልፋት እንትን እንዳይከፋት በሚል ነው ዛሬ ለማሰብ ነው። ቀኑን እንደዚህ በትንሹ እንትን ያልነውና ሌላ ቀን በሰፊው ፏፈሽ ብለን እንትን እንመጣለን። ግን አብዬ በዚህም ደስ ይላታል። በጣም በጣም ነው ደስ የሚላት ምክንያቱም

ሰላሳ አመት ብትልም እንኳን ተወለድሽልን፣ የእኛ እናት በጣም ይህ ቀን እንኳን አደረሰሽ። እግዚአብሔር ረጅም አመት ኑሪልን። ሀምሳ አይደለም ሰባ ሰማንያ መቶ እንድትኖሪልን እንፈልጋለን እኛ ለማክበር ሁልጊዜ እያከበርንልሽ እንድንኖር ያብቃን። አንቺም ረጅም እድሜ ኑሪልን። እናትነት በጣም ትልቅ ነው። የእኛ እናት ደግሞ ትለያለች። እውነት ለመናገር አይደል ልዱዬ በጣም በቃ እናት እናት ና ካልብና እኔ አላቅም፣ ቃላት ያጥረኛል ስለ እናቴ መግለጽ። ና እግዚአብሔር አምላክ እድሜ ና ጤና ይስጣት ነው የምለው። ያው እንግዲህ በተራ ሀሳባችሁን ግለጹ፣ እኔም ያው ጊዜ ብለሽዋል እናትነት ቀላል ነገር አይደለም። እነዚህ ልጆች ወልደሽ አሳድገሽ ደግሞ ደስ የሚለው ነገር እውነትም ግን ሀምሳ ዓመት አልሞላኝም ብታይ አይካል አንንሲም ትንሽ ከቆየን እንበላሽ እንሰፋታለን እኛ ፈሳል እና ይሄ ደግሞ የሚያሳየው ጥንካሬሽን እውነት ለመናገር እውነት ጠንካራ ነሽ። በጣም አስተዋይነሽ ብልነሽ ታጋሽነሽ እነኚ ነገሮች ተደማምሮ ነው በቃ ሆነ ጠንክር ብለሽ እዚህ ላይ እንድትቆም ያደረገሽ። እና ይሄን ያደረገ እግዚአብሔር ለዚህ አበቃሽ። እግዚአብሔር ስሙ ይባረግ። ልጆችን አይተሽ ተባርከሽ ከዚህ በበለጠ መቶ ስልሳ ከዛም በላይ ለማክበር ያብቃን። ከጋሽ ጋር ደግሞ የጋብቻችሁንም እንደዚህ ደግሞ ረጅም እድሜ ደግሞ ኖራችሁ በካባ ለመመረቅ ለማመስገን አብቃ ና ያለን። እኔም በጣም አደንቅሽ አለሁኝ። እውነት ለመናገር እንደ ቤተሰብ ለሁሉም እናት ነሽ፣ ለሁሉም ሰብሳቢ ነሽ፣ ለሁሉም ጠያቂ ነሽ። ሁልጊዜ ለሁሉም ትደርሻለሽ። ልጅ ብቻ ለሆኑ አይደለም፣ በዙሪያ ላሉ ላልወለድሻቸውም ልጆች ያለሽ ስሜት የእናትነት ነው። ለሁሉም እኩል የሆነ ነገር ነው እና የሰጠሽን ልብሽን አይንሳብሽ። ከዚህም በኋላ በዚህ ይቀጥል ያለሽ ነገር አብዬ፣ አሁንም ረጅም ዕድሜና ጤና ስጥሽ፣ የልጆችሽን ለማየት ማለት አድገው ደግሞ እነሱም እነሱ ልማች እንደዚህ እንትን ለማለት ያብቃቸው። ግን ወደ እንትን ከሚሄድ በፊት ከመዝጋቴ በፊት እዚህ ጋር ያገባለ ይወለዳለ ያላገባም ናለ እስቲ ምን ትያለሽ? እንደኔ በዥም እድሜ ይስጣችሁ ልጆቼ፣ የተባረኩ በድንገት ነው። እኔ ያላሰብኩትም ምንም ያቀድኩት ነገር የለም። እንግዲህ አምሳ አመት አላችሁኝ። እኔ ገና ሀያ አመት ሀያ አምስት ዓመቴ እያልኩ ነበር። እንግዲህ ልጆቼ የተባረኩ ሁሉም ለዚህ ያድርሳችሁ፣ ልጆቻችሁ ይባረኩ፣ እናንተ ተባረኩ። ልጆቼ በደህና ደረጃው ውደቁ፣ ደረጃችሁ የሰፋ ይሁን፣ ስፉ ስፉ። ረጅም ዕድሜ ከጤና ጋ ይስጠሽ። ግን እንዳንቺ እንደዚህ አምሳ ዓመት ላይ እንደዚህ መሆን እንዴት እንደሚቻል ለኛ ምክርም ፈልጋለች። ከልጆችሽ ባሻገር ለእኛም ጥሩ እናት ስለሆንሽና እንደዚህ ስለሰበሰብሽን እናመሰግናለን። ረጅም እድሜ ከጤና ጋ ይስጠሽ። አብዬ ለዚህ ቀን ስላበቃሽ በጣም ደስ ብሎኛል። የዓመት ሰው ይበለን። እነሱ እንዳሉት ነው። አንቺ ለወለርሹ ብቻ ሳይሆን ለወለለርሹ ሰው እናት ነሽና መተናነጣሽ ኑሪ ይለን ረጅም እድሜና ጤና ይስጥሽ እግዚአብሔር። እንግዲህ ደግሞ አሁን እንደዚህ ነው ያደረግንልሽ፣ ቀጣይ ዓመት ደግሞ በሰፊው ከዚህ በላይ እንድናደርግ የእግዚአብሔር ፍቃድ ይሁን። ለዚህ ቀን ስለበቃሽ በጣም ደስ ብሎኛል። እኔ በነገራችን ላይ የመጀመሬ ነው ወደ ቡታጅራ ስመጣ ግን የነበረው አቀባበል የሆንሽልኝ ሁኔታ መቼም ከልብ አይጠፋምና እግዚአብሔር ይስጥሽ። እኔ እናቴ የለኝም በነገራችን ላይ እና እንደ እናቱን ኔ ተንከባከበችኝ። እውነት እኔ ነው እግዚአብሔርን ነው የምላችሁ። ና ኑሪልኝ፣ ሻመት አመት፣ በጣም እወድሻለሁ። የአመት ሰው ይበለ፣ አይዞሽ

በዚሁ ከቀጠል እንግዲህ ሁላችን ልንላቀስ ነው። ስላብዬ ሲወራ እውነት ነው ማለት አለማልቀስ አይቻልም እና ከባድ ነው። ከዚህ በፊት ሊደጋግሜ ደጋግሜ ብያለሁ። ብዙ ሰው ብዙ ሴቶች በተለይ ከወለድን በኋላ ነው የእናትነት ስሜት በደንብ የሚገባን እና እርግዝናው መውለዱ በቃ ልጅ ከመጣ በኋላ ያለው ፕሮሰስ የእናትነት ስሜት ከዛ በኋላ በደንብ እናውቀዋለን መጀመሪያ የእናትነት ሁኔታ ብናውቀውም ያኔ ከወለድን በኋላ ደግሞ ይበልጥ የምንረዳው ያኔ ነው እና ያንቺን ስቃይ ያንቺን እናትነት ብዙ ነገርሽን ያየሁት ከወለድኩ በኋላ ደግሞ በደንብ አይቻለው እና ብዬ በጣም ጠንካራ ነሽ። ይህ ሁሉ ልጆች ማለት እንዴት ያንቺ ጥንካሬ ነው የሚያሳየው። እንዴት ጠንካራ ሴት ሆነች ነው እነዚህ እኛን ለዚህ ያበቃሽው እና በጣም እናመሰግናለን። እድሜና ጤና ይስጥሽ። ቅድም ብያለው፣ ኖረን አንቺን ለማስደሰት ያብቃን፣ አንቺን ለመካስ ያብቃን። በጣም እንወድሻለን። እድሜና ጤና እየሰጠሽ ያው ሁሉም ነው። ድኛ አውርተናል አይደል? የኖረው ሰው አብሯት የነበረው ሰው ያውቀዋል ያለውን ነገር። ግን ስለ ጥንካሬዋ ትንሽ፣ ስለ ልጆች አስተዳደግ፣ እዚህ ድረስ እንዴት እንደደረሰች ያለው ነገር ትንሽ ብታወራል። ረዥም እድሜ ይስጣችሁ። ረዥም እድሜ ይስጣችሁ። እኔ በስንት ነገር አልፌ ነው ለዚህ የደረስኩት። እንግዲህ እንዳሳለፈን ጌታ ያውቃል። ተባረኩልኝ። ረዥም እድሜ ይስጣችሁ ልጆቼ። ምንም አትቸገሩ። የሰፋ ይስጣችሁ። ትዳራችሁ ይስፋ። ልጆቻችሁ ይባረኩላችሁ። በድንገት አስደሰታችሁኝ። ደስታ ቤታችሁ ይግባ። ደስታ ቤታችሁ ይግባ። በምንም ነገር አትፈሩ። በምንም ነገር አትፈሩ። ተባረኩልን። አሜን። እኔ የምልሽ አብይ ማን ነው እርግዝና ላይ በጣም ያስቸገርሽ? አብሽ ነገር እንግዲህ መጀመሪያ መጀመሪያ ደህና ነበርኩ። ሶስት ለኛ ሁለተኛ አራተኛ ስወልድ እንግዲህ በጣም አስቸገረኝ። እንግዲህ አሁንም አላስቸገሩኝም፣ የምጤ ሰዓት ባሳደግኩበት ሰዓት አሁን እየጠበቁኝ ነው። ሁላችሁም እየጠበቃችሁኝ ነው። እናንተም በልጆቻችሁ እንዲህ ድረሱና

የሆነ ብቻ ከሁለት እራሱ ዶሮች ሆ የሆነ ብታበላለችው ነገር የለም፣ ግን ብትን ብናገረው ይከፋቸዋል። በኋላ ግን ስለግርባትለግን ከተገናኘን ስለቆየ ልጆቼም ሁሉም ከእናንተ ጋር ያሉት ባነጋገራቸው ደስ ይለኛል። ልጆቼ እንዴት ናችሁ? ከውጭም ያሉት ከዚህም ያላችሁ እንዴት ናችሁ? ከተገናኘን ቆየን። እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። እሺ እንግዲህ ውድ ቤተሰቦቻችን ያው ሁላችንም መልካምኛታችንን ገልጸናል። አብዬ መርቀናለች። በጣም ደስ ብሏታል። እንግዲህ እንዳየነው ከሆነ ደስታ እድሜዋንም ክዳለች። እናንተ እንትን ለማለት ነው እናት ያረጀች እንዳትሉኝ ነውእና እንግዲህ እንደዚህ ዛ ነው። በጣም ደስ ይላል። በጣም ደስ ብሎኛል። ዛሬ በእውነት በጣም ነው ደስ ያለኝ። ያው ኬክ ትቆርሺልናለሽ ብዬ ከዛ በፊት ግን ትንሽዬ የሆነች ነገር አዘጋጅተንልሻል በታላቂ አማካኝነት እንግዲህ ትሰጥሻለች ስጦታውን። ትንሽዬ ናት ያናህል ብዙ አይደለችም። እኔና እንግዲህ ሰወዳለው